በነቢያችን ሰለላሁ ዐለይህ ወሰለምና በዓኢሻ ረዲያላሁ አንሃ የነበረው ትዳር ላይ ሽቡሃት ወይንም ብዥታ ለተፈጠረባችሁ፣ ዛሬ እስቲ አንድ ነገር ላስታውሳችሁ። በመጀመሪያ ደረጃ ታሪካዊ ጥያቄዎች በሚነሱ ሰዓት ወደ ታሪክ መመለስ አለብን። በመጀመሪያ ደረጃ የነቢያችንን ሰለላሁ ዐለይህ ወሰለም ታሪክ፣ በጣም ብዙ የታሪክ ምሁራኖች የነቢያችንን ሰለላሁ ዐለይህ ወሰለም ታሪክ አንብበዋል። ነገር ግን አንድም የታሪክ ምሁር ማለት ነው የነቢያችንን ሰለላሁ ዐለይህ ወሰለም የትዳር ሁኔታን ያወገዘ ወይንም ደግሞ የነቢያችንን ሰለላሁ ዐለይሂ ወሰለም የወቀሳቸው አንድም የታሪክ ምሁር የለም። እና የታሪክ ምሁራኖች ነቢያችንን ሰለላሁ ዐለይሂ ወሰለም በትዳራቸው ሁኔታ ማንም ያልወቀሳቸው ለምን ይመስላቸዋል? ምክንያቱም የታሪክ ምሁራኖች እጃቸው ላይ ብዙ መረጃዎች ስላሉ ማለት ነው። ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ላይ የሮማውያንን የትዳር ሁኔታ ብንመለከት ሮማውያን ሴት ልጆቻቸውን ይድሩት የነበረው በ12 ዓመታቸው ነበር። ወንድ ልጆቻቸውን ደግሞ በ14 ዓመታቸው ነበር የሚድሩት እና ይሄ ምን ያመላክተናል አሁን ያለንበት ዘመንና ነቢያችን صلى الله عليه وسلم የነበሩበትን ዘመን እኩል ማነጻጸር አንችልም ማለት ነው። ነቢያችን صلى الله عليه وسلم የነበሩበት ዘመን ላይ የሴቶች አስተዳደግ ልክ አሁን እንዳለንበት ዘመን አልነበረም። ነቢያችን صلى الله عليه وسلم በነበሩበት ዘመን ላይ ሴቶች ቶሎ ነበር የሚያድጉት። ለዚህ ደግሞ ማስረጃ ከፈለጋችሁ ጎግል ላይ ሮማውያን በስንት ዓመታቸው ነበር ሴቶች የሚያገቡት ብላችሁ ሰርች አድርጉ። በዛ ላይ ይመጣላቸዋል። የሮማውያን ሴቶች በ12 ዓመታቸው ብቻ ነበረ የሚያገቡት። የንጉሥ ቤተሰብ በሚሆኑበት ሰዓት ከ12 ዓመት በታች እስከ 9 ዓመታቸው ድረስ ያገቡ እንደነበር ጎግል ላይ እናገኛለን። ሮማውያን ሴቶች የሚያገቡበት ዕድሜ ብላችሁ ሰርች ማድረግ ትችላላችሁ። ጎግል ላይ ሙሉ በሙሉ መረጃውን ታገኛላችሁ። እና ነቢያችንን ሰለላሁ ዓለይሂ ወሰለም በትዳራቸው ሁኔታ ዓኢሻ ረዲያላሁ ዓንሃ ያገቡበትን ዕድሜ ከመውቀሳችሁ በፊት ወደ ታሪክ ተመልሳችሁ ታሪክን ብታነቡ ላለሁ እና ትላልቅ የነቢያችን ሰለላሁ ዓለይሂ ወሰለም ጠላት የሆኑ ምዕራባውያን ራሱ የነቢያችንን ሰለላሁ ዓለይሂ ወሰለም ታሪክን አንብቦ ነቢያችንን ሰለላሁ ዐለይሂ ወሰለም በአንድም ነገር ነቢያችን ሰለላሁ ዐለይሂ ወሰለም አንድም የታሪክ ምሁር ነቢያችንን ሰለላሁ ዐለይሂ ወሰለም የወቀሳችሁ ሰው የለም እና ነቢያችን ሰለላሁ ዐለይሂ ወሰለም በነበሩበት ዘመን ከተለያዩ ሃይማኖቶች ጋር ንጽጽር ያደርጉ ነበር እና ንጽጽር በሚያደርጉበት ሰዓት አንድም ማለት ነው ከነቢያችን ሰለላሁ ዐለይሂ ወሰለም ሲፋለም የነበረ እንደዛም ከነቢያችን ሰለላሁ ዐለይሂ ወሰለም ንጽጽር የሚያደርጉ አይሁዳውያንና ነሳራዎች ነቢያችን ሰለላሁ ዐለይሂ ወሰለም በተዳራቸው ሁኔታ አንድም ሰው አልወቀሳቸውም ነበር።

እና ይሄ ምን ያመላክተናል? አይሻ ረዲየላሁ ዐንሀ በነበረችበት እድሜ ማለት ነው ለትዳር መጠየቅ በእስልምና የተጀመረ አይደለም ማለት ነው። እና ከነቢያችን ሰለላሁ ዐለይሂ ወሰለም በፊት ሙጣዒም ኢብኑ ዓዲ የተባለ ሰው፣ ሙሽሪክ የነበረ ሰው፣ ሙስሊም ያነበረ ሰው ነበር አይሻ ረዲየላሁ ዐንሀ ለትዳር የጠየቃት ማለት ነው። እና በዛን ጊዜ የነበረው ማለት ነው የሴቶች አስተዳደግ የተለየ ነው ማለት ነው። እና አይሻ ረዲየላሁ ዐንሀ ለትዳር ብቁ ነበረች ማለት ነው። በመጀመሪያ ደረጃ ነቢያችንን ሰለላሁ ዐለይሂ ወሰለም የምትወክሱ ሰዎች ስለ አይሻ ረዲየላሁ ዐንሀ አሳስባችሁ ከሆነ ነቢያችን ሰለላሁ ዐለይሂ ወሰለም ከሞቱ በኋላ ዓኢሻ ረዲየላሁ ዐንሀ ራሷ የሀዲስ ዘጋቢ ነበረች እና የሀዲስ ዘጋቢ ነበረች እና ደግሞ አባቷ ደግሞ የሀገር መሪ ነበር እና አባቷ መሪ ሆኖ ማለት ነው የፈለገችው መናገር ትችል ነበር። ሙሉ ህይወቷን ማለት ነው ስለ ነቢያችን ሰለላሁ ዐለይሂ ወሰለም ጥሩ ነገር እንጂ ስለ ነቢያችን ሰለላሁ ዐለይሂ ወሰለም መጥፎ ነገር አልተናገረችም ማለት ነው። ምንም አይነት የስነ ልቦና ችግር አልደረሰባትም። በሁለተኛ ደረጃ ደግሞ ነቢያችንን ሰለላሁ ዐለይሂ ወሰለም በጣም ታፈቅራቸው ነበር እና እሷ ራሱ የዘገበችልን ስለ ነቢዩ ሰለላሁ ዐለይሂ ወሰለም ታሪክ ስትዘግብልን ነቢያችንን ሰለላሁ ዐለይሂ ወሰለም በጣም ታፈቅራቸው እንደነበረን ይዘገበችልን። እና ታሪካዊ ጥያቄ ስታነሱ የታሪክ እውቀት ሊኖራችሁ ይገባል። አንተረቱ ብኒ ሸዳድ እንዲህ ይላል ወኢዛ ለቂተ ዝዊ ልጃሃለት ፈጅሃሊ መሀይም፣ ካጋጠመህ ከመሀይም ጋር እኩል መሀይም መሆን አለብህ ይላል እንጂ መሀይምን በእውቀት ልታሸንፈ አችልም ይላል። እውቀት ለፈለጋቸው ሰዎች በእውቀት ማለት ነው መልስ ሰተናቸዋል ማለት። ስለ ታሪክ ደግሞ እውቀት የሌላችሁ ሰዎች አልሙተነቢ እንዲህ ይላል

እና በቻልና ያህል ወደ ታሪክ ተመልሰን ስለ ነቢያችን ሰለላሁ ዐለይሂ ወሰለም ሙሉ ልናስረዳችሁ ሞክረናል። እና ሌላ ማወቅ ያለባችሁ ትላልቅ የታሪክ ምሁራኖች ስለ ነቢያችን ሰለላሁ ዐለይሂ ወሰለም ስለ ተናገሩት ነገር ማወቅ ከፈለጋችሁ ጎግል ላይ ማለት ነው ማን ነው እስቲ በዚህ ዓለም ላይ በጣም ጥሩ ሰው ብላችሁ ራሱ ሰርች ብታደርጉ መጀመሪያ የሚመጣላችሁ ሰው ነቢያችን ሰለላሁ ዐለይሂ ወሰለም ናቸው። የታሪክ ምሁራን ራሱ ነቢያችንን ሰለላሁ ዐለይሂ ወሰለም በጥሩነታቸው በመጀመሪያ ደረጃ ላይ ያስቀመጣቸው ማለት ነው። እና ብዥታ ለተፈጠረባችሁ ሰዎች ትክክለኛ መልስ ሰጥቻለሁ ብያችሁ ባለው ወሰላም አለይኩም።